በቅዱስ ሚካኤል በጸሎቱና በልመና የተማጸንን አምላክን በወለደች በመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ ያመንን እኛን ለዘላለም ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዘላለሙ ያድነን። አሚን። አክል አካ ክስብኤል፣ ቤቃ፣ ጼቃ፣ ሴቃ፣ አልፋ ወኦ፣ ቤጣ የውጣ፣ ዮድ አህያ፣ ሸራህያ፣ ኤልሻዳይ ጸባዖት አዶናይ አማኑኤል እልመክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነ ሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀም የእኛንም የጠላቶቻችንን ባለአገራዎቻችንም ለዘላለሙ ይጣልልን። አሜን። የሕያው እግዚአብሔር የባሕርይ ልጁ ከመቤታችን ከቅድስት ድንግል ማርያም ስጋን የለበሰ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ስለ ቅዱስ ስጋህና ስለ ክቡር ደምህ ነፍስና ስጋችንን ከጥፋት አድን። ስለ ቅዱስ ሚካኤልና ስለ ቅዱስ ገብርኤል፣ ስለ ሱራፌልና ኪሩቤል፣ ስለ አፍኒንና ስለ ሳቆኤል፣ ስለ ውራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለ፣ ስለ ነቢያትና ስለ አዋርያት፣ ስለ ጻርቃንና ስለ ሰማዕታት፣ ስማቸው ስለተጠራውና ስላልተጠራውም በአንድነት እግዚአብሔር ይቅር ይበለን። የምክርህ አበጋዝ የሚሆን ለቅዱስ ሚካኤል ስለሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስላበሰረ ቅዱስ ገብርኤልን ብለ ኃጢአታችንን አሰስርልን። የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋን የሙታንም ጌታ አንተነህና ለዘላለሙ አሜን። ይሁን ይሁን። በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሶስት የሚሆን እግዚአብሔር ፍጥረቱን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባህር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እርሱም እንዳለ ሆነው እርሱ እንዳዘዘ ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እርሱ ራሱ እንደ ደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የሞላ ነው። የጌትነቱም ምስጋና አያልቅም አይጎድልምም። ምስጋና ምስጋናው ከእርሱ ነው። ክብሩም ከራሱ ነው። የበርባሮስ ጨለማ ከአስተያየቱ አይሰውረውም። በጽርሐ አርያም ሳለ የባህሮችን ጥልቅነት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባሕሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ምስጢሩ ከስጋዊ ደማዊ ሰው የተሰወረ ነው። የጥንታ ነዋሩም ሊነገር የማይቻል ነው። የጥበቡን የባህር ጥልቅነት የመላእክት አይምሮ የሰውም ሐሳብ አይሸጋገረውም። ለሱ ክብር ምስጋና ይገባል፣ ገዢ ለሆነ ባሕር መለኮቱም ምስጋና ይገባል ለዘላለሙ አሜን። በልል እግዚአብሔር አጋዥነት የቅዱስ ሚካኤልን ተአምሩን ለመጻፍ እናስቀድማለን። ተፈጥሯቸው ከነበልባል የሆነ የትጓሃን መላእክት ያለቆቻቸው ማለቃ ቅዱስ ሚካኤል የኀጢአት ባህር ጥልቀት እንዳያሰጥምን የጥምቀት ልጆች የሆነውን ሁሉ ልመናውና መልጃው ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና ነው የተመሰገነም ነው፣ ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ እርሱን በመራቀቅ አይኖች ደፍረው ለማየት ያስችሉትም አለ። ዳዊት በመዝሙሩ እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ። ዳግመኛም ዳዊት አቤቱ ሥራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ ዳግመኛም መላእክቶች ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እርሱን በሚፈሩት ሰዎች ዙሪያም ይሰፍራል ያድናቸዋልም አለ። የሀያላን አምላክ እግዚአብሔር ሁሉን የሰራ፣ ሁሉን የፈጠረ፣ ብርሃንን እንደ መጎናፀፊያ የሚያጎናፅፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዢ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘውትርም በእውነት ለዘላለሙ የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናውና መልጃው አገራችንን ኢትዮጵያን ህዝበ ክርስቲያኑን ሁሉ ይጠብቀን ያድነን ከርኩስ የደም ባላጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን፣ አደባባያችንን ይከታተምልን፣ የቤታችንን አጥር ያጠንክርልን ይሸፍንልንም፣ የጥፋት መንገድ እንዳያገኘን፣ የምናምነውን ሁሉ ያድነን። ይልቁንም አገራችን ኢትዮጵያ ህዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀን። አሜን። አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክ እናገራለሁ። ከመሰረት ከስራ የተሰወረውንም አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሠራውን ድንቅ የሆነ ታምራቱንና ኃይሉንም እተረጉማለሁ። በየጊዜው ዘወትር ምህረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚታመኑበትንም ሁሉ የሚያድናቸው አምነው ስሙንም በመጥራት ለጠየቁት መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እርሱ ነው። ከእለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ከደረቁ ቦታ ትንሽ ርቀው በባሕሩ መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባሕሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባሕሩን ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸውን ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያዝናናና የሚያድናቸውም አጡ። ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮሁ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን ያለቃቸው አንተ የይቅርታና የኃይል መልአክ ነህና፣ የሰላም መልአክ ሆይ ወደ እኛ ተመልክተህ እርዳን፣ እኛን የተጨነቅነውን አድነን ወደ እግዚአብሔር ስለኛ ለምንልን። በኃጢአት ከመሞትና ከጥፋት እንድንም ዘንድ የሞት መጋረጃ አይናችንን አሁን ሸፍኖታልና የጥፋትንም ጥላዋን አይተናልና እያሉ ሁሉም በአንድነት ጮሁ። በሙሉ ልባቸውም ወደ እግዚአብሔር አሰሙ በሚያቃጥል እንባና በመረረ ለቅሶ፣ በመርከቡ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮሁ። ያን ጊዜውንም በዚህች ዕለትና ሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው፣ በውስጡ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂትስ እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባሕር ሞገድ ያዳናቸው እግዚአብሔርንም አመሰገኑት። እነርሱም እስከ ዕለተ ሞታቸው ድረስ በየወሩ በአስራ ሁለት በአስራ ሁለት ቀን ዝክሩን ሲዘክሩ መታሰቢያውንም ሲያደርጉ ኖሩ። የዚህ የገናናዊ መላእክት አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኛን ባሮቹን ሕዝበ ክርስቲያኑንና አገራችንን ኢትዮጵያን በክንፈ ጥላው ከሥጋ ሕማምም ይሰውረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በዚህ በህዳር 12 ቀን የሰማያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ታየው። ባየውም ጊዜ ደነገጠ። በምድር ላይም ወድቆ ሰገደለት። እርሱም ጌታዬ ሆይ ከእኛ ወገንህን ወይስ ከጠላቶቻችን ወገን ነህ? አለው ቅዱስ ሚካኤልም ከሰማያት ሰራዊት አለቆች አንዱ ነኝ። በዚች ቀን አማሌቅን በእጅህ እጥለዋለሁ። በኢያሪኮም አንተን አነግስሀለሁ አለው። ይህ መልአክ ከሰማይታትና ከቅዱሳን ጋር ባለመለየት ገድላቸውን እስኪፈጽሙ ድረስ ያጽናቸዋል። ትዕግስትንም ይሰጣቸዋል። ዝክሩንና መታሰቢያውን አድርጉለት። ምጽዋትን ስጡ። በስሙም ከዓመት እስከ ዓመት በየወሩ በዓሉ በሚውልበት በአስራ ሁለት ቀን እስከ ማግስቱና ሳልስቱ ድረስ በማብላት በማጠጣት በዓል አድርጉ። እርሱ ስለ ምድር ፍሬስ ስለ ምድር ፍሬዎች ስለ ዝናብና ስለ ወንዝ ስለ ወንዝ ውሃዎችም ስለ ሰላማውያን ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና። የዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ለሁሉ የምትራራ ጨካኝ አይደለህ፣ አንተን መልአኩን ሰላም እላለሁ። ጌታ የሚካኤል የምልህ እኔን በረድኤት ጥላ ከጠዋት እስከ ማታ ከክፉ ነገር ሁሉ ሰውረኝ፣ ከልጅነት የጀምሮ ጸብና ክርክር እፈራለሁና መኖሪያ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንሶይ ደስ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብረሌ በጠራ አደባባይ ዛሬ ለመገለጽህ ሰላም እላለሁ። ስለዚህም ባህርያም ያለ ከልዑል መሰዊያ መካከል የሚገኝ ፍመ እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአታችንን እሾህ ያቃጥል ዘንድ እንሻለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉህ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብህን ልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳቶች ልጅ አዋቂ ሳይለይ የምንሰበስብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውና ያጻፈውን ከግእዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያደመጠ በደለኛና ሁሉን የምታስምር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ህዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን በአንድነትም ይማረን ለዘላለሙ አሜን። የመልአኩ የቅዱስ ሚካኤል ረድኤትና በረከት በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አቡነ ዘበ ሰማያት